ፕሮፋይል አንበሳ ፕሮፋይል አንበሳና ማለት ነው። ካሜራን ትከፍትና በቀጣቅጣት አለ ወደ ራሱ ነው። እንደዚህ ማንንም ፈርተሽ ሩጣሽ አታቂም። እናቴ ትሙት በይ አሁንም ቃ እንጠቀም ሽትሽ ብሎ እንጠቀም ቤስቶ ስሪ ሁለት እንሞክራለን። ባዶ ከሆነ ነቅለን ነምንወጥ። ባዶ ከሆነ ሁለት ቤስቶ ስሬ ነው የምንጫወተው። ካሸነፈ አሸነፈ፣ እድል ኖሮት ይቀጣል። ካሸነፍ ምንድነው

የሀቢባን ወይ የሆነ ሰውን ነው ፎቶ ማስደርገው። ጋይስ የሆነ ሰው ትሸብለን ትሸብለን የሚጠላው ሰው መርጠን አንድ ሰው ፕሮፋይል እናስደርገዋለን። አላደርግም የሚል ከሆነ ካሜራውን ከፍቶ እልህ ነው እንዲህ የሚያደርገኝ ጋሽ፣ እልህ ከአስር ሺህ በላይ ነው ከአስር ሺህ በላይ መኒ ጋር ጋላክሲ ምናምን ያላቸው ትሪፕሎ የምን ግላብ አይቻልም። ይቻላል። የማይቻልበት ምንም አይነት ነገር የለም። ላንታ ታፕ አርኩ በርፖይ አቢባን ፕሮፋይል ታረጋት አለ። እሱን ተይው መጀመሪያ ስታሸንፊ ነው። ቅዱስ አልቀጣም አላልኩ። የሚጠላው ሰው በጣም የሚጠላው ሰው ታደጉኛላት። ኮሜንት ላይ ሁላችሁም ታብታብ ሁላችሁም ታብታብ። ግላብን ውሰድ፣ ግላብን ውሰድ፣ ግላብን ውሰድ። ጋይስ ጋይስ፣ ግላብን ውሰድ፣ ግላብን ውሰድ ቁጣሪ ነው የምተማመን። አንድ ቤስት ኦፍ ስሪ እጅ ላይ ካስገባችሁት በቃ አልክም ማለትነ። እልህም ሳይዘኝ ምንም ሳልሆን ምንም ሳልሆን ምንም ሳልሆን ውስጤ ደስ እያለው ተንበቅብቆ ነበር እኮ ፈርቶ ነበር እኮ መጀመሪያ ተንበቅብቆ ነበር እኮ ሲጀመር ግላብንስር ጋይስ፣ ግላብንስር ታፕ ታፓርኩ

ዳር ሳይ ብሮ ትሪፕል ንጋ ለክብራችንም ደስ አይልማ። ክብር የሚባል ነገር አለ። እኛ ዌይ አር ኢንተርናሽናል ጌመር ሶ ሉዝ አርገን ምናምን አክሴፕት አርገን ምናምን የሆነ ዙር ጦርነት ጾርነት ካለታም ታም ሪፖስት ሸር ሪፖስት ሸር ጊፍተሮችን ካስወጣሽ በኋላ መልሰሽ ተመልሰሽ ተቀጣለብለሽ መመለስ ይሄ ሼም ነው። ዝቃ ወይ እሱን ለምን መጀመሪያ ለምን ቅጣትሽን ለምን ግዴሽ ትወጫለሽ? አለ የምትተማመንበት ቤተሰብ የለም። እኔ በደንብ እተማመንባቸዋለሁ። እሱን ተይው። ለእኔ የምትተማመንበት ቤተሰብ ካለማ አይታ እኔ ነቃ

ባላችሁ ኔጋ ግላብ ያላችሁ ግላብ መዲ ግላብ አለ ግላብ ግላብ ልቀቅልኝ፣ ኋላ ግላብ ልቀቅልኝ፣ አረ ግላብ ልቀቅልኝ። ኦኬ ግላቡን ተጫኑት። ሌላ ሰው አስር ሽንግባ ቆጥሯል። አንድ ጋላክሲ ስጡበት፣ አንድ ጋላክሲ ጡበት ስጡበት። ኮድ ሳይለኝም እኮ ታውቃላችሁ እንደዚህ ተሟሟተ። ጌም እንደዚህ እንቅልፍ ያለው ጌም አይመቸኝም መጀመሪያ ጥሩ እየተጫወትን፣ ክደሽ ወጣሽ፣ ጨዋታውን አበላሸሽው። ምንም ክጃ ልወጣው በእናትሽ። አንድ እንኳ የሚያስገባ ቤተሰብ ይልል ሰው አንድ ጊዜ በእንትን አንድ ጊዜ በእንትን እያልሽ አንቺ ጋ በእናትሽ፣ በጣም ነው። አይተሻል እኮ ሀምሳ ሺህ ስልሳ ሺህ እንዴት እንዳደረግኩሽ። ሰዎች እንኳን በሚተኙበት ሰዓት ነው ደፍሬ የገባው። የኔም እኮ ተኝተዋል፣ ሄዱ። አራት ሺ ገብተናል። አንድ ሰው ስድስት ሺ እኮ ግላብ ግላብ